ፊልሙን ከመጀመራችን በፊት ሁላችንም ላይክ እና ሰብስክራይብ በማድረግ እንጀምር። ፊልሙ የሚጀምረው አንድ ሴት ከስራዋ ተባራ አዝና ወደ ቤት እየሄደች እያሳየን ይጀምራል። ስትሰራ የነበረውም ስራ ሼፍነት ሲሆን የምትሰራቸው ምግቦች ስለማይጣፍቱ ነበር ከስራ የተባረረችው። በመንገድ ላይ ወደ ሱፐርማርኬት ገባና እቃ ልትገዛ ስትል ያላት ገንዘብ በቂ አልነበረም። በዚህም በጣም ታዝናለች። እቃውንም አስቀምጣ ወደ ቤት ትሄዳለች። እቺ ሴት የምትኖረው ከእናቷ ጋር ነው። አባቷም ከሞተ ብዙ ዓመታት ተቆጥረዋል። እንዳዘነችም እናቷ እንዳታቅባት በማሰብ እንድተኛ ታደርጋለች። ከዛም ወደ ሳሎን ሄዳ ትቀመጣለች። በህይወቷም ላይ ስለተፈጠረው ነገር እያሰበች ታለቅሳለች። እያለቀሰችም ያለ ሳታስበው ካይኗ ውስጥ አንድ ፍሬ ፓስታ ወደቀ። እሷም ባየችው ነገር ትደናቅጣለች። በነገሩም ግራ እየተጋባች ፓስታውን ታነሳውና ትቀምሰዋለች። በጣም የሚጣፍጥ ፓስታ ነበር። እየሆነ ባለው ነገር ትገረምና በጣም በኃይለኛው አልቅሳ ፓስታውን ለእናቷ ምንም ሳት ነግራት ታቀርብላታለች። እናትየዋም ፓስታውን ጥርግርግ አርጋ ትበላና አሪፍ ምግብ እንደሆነ ትነግራታለች። በነገሩ ደስተኛ የሆነችው ልጅ በንጋታው መንገድ ላይ የሚሸት ፓስታ ሱቅ ትከፍታለች። የምታቀርባቸው ፓስታዎችም በጣም ይጣፍጡ ነበረና በአንድ ቀን ብቻ ብዙ ደንበኞችን መሰብሰብ ቻለች። ፓስታዎቿ ሲያልቅባት ወደ ውስጥ ገባና በእቃው ላይ አልቅሳ ድጋሚ ይዛ ትመጣለች። ስለዚህ ነገር ግን ሰዎቹ ምንም የሚያውቁት ነገር አልነበረም፣ ብቻ በደስታ ፓስታዎችን ይመገባሉ። በገንዘብ እጦት ስትቸገር የነበረችውም ልጅ አሁን ግን ብዙ ገንዘብ ማግኘት ቻለች። ከጊዜያት በኋላ ግን የምታለቅስበትን ምክንያት ታጣለች። በዚህም ፓስታ ካይኗ አልወርድ ይላታል። ራሷንም ከግድግዳ ጋር እያጋጨች ለቅሷ እንዲመጣ ትሞክራለች። እንዲሁም የሚያሳዝኑ ፊልሞችን ታያለች። ነገር ግን አሁንም እንባዋ አልመጣ ይላታል። ከዛም የሞተ አባቷ አስቀምጦት የነበረው ማስታወሻ ትሰብሯለች። ነገር ግን አሁንም ምንም እንባ ሊመጣላት አልቻለምና ያላትን አንድ ቆንጂዬ ውሻ ይዛ ወደ ጫካ ሄደች። ውሻዋንም በጫካ ውስጥ ጥላው ትመለሳለች። ባረገችውም ነገር በጣም እየተጸጸተች በጣም ብዙ እንባ ታነባለች። እናም ዛሬ ብዙ ፓስታዎችን ማግኘት ቻለች። ወዲያውም ፓስታዎችን ይዛ ወደ ደንበኞቿ ጋር ሄደች። ፓስታዎቹ ኬት እንደሚመጡ ግን ደንበኞቿ ምንም አያውቁም ነበር። እሷን ብትሆን ምንም አትነግራቸውም ነበር። ወደ ቤትም ስትመለስ አንድ ባለሃብት ስልክ ደወለላት። በሱ ሆቴል ውስጥም ሼፍ እንድትሆን ይጠይቃታል። በንጋታውም በአካል ይገናኙና ስራውን ለመጀመር ትስማማለች። ነገር ግን ያላሰበችው ሁልጊዜ ማልቀስና ፓስታዎችን ማቅረብ አለባት በመጀመሪያ ቀንም ብዙ ፓስታዎችን ለደንበኞች ማቅረብ ቻለች። ሁሉም ደንበኞች በደስታ ይመገባሉ። በዚህም የተነሳ የሆቴሉ ባሪ ቤት በጣም ደስተኛ ሆነ። ምን እንደምታደርግ እያሰበች ነው። ምክንያቱም ፓስታዎቹ እያለቁባት ነው። ወደ ግድግዳው ስትመለከት የውሻው የውሻውን ምስል አለ። ይህንንም ያረገችው ሐዘን እንዲሰማት ነበር። ነገር ግን ውሻው ቀጠፋ ቀናት ስላለፉ ሐዘኑን ረስታው ነበር። ከውሻው ፎቶ ስር ወደ ታች ዝቅ ሲል የእናቷ ምስልም እዛ ቦታ ላይ ተቀምጧል። ለካ እናቷንም ሐዘን እንዲሰማት ስትል ገላት ነበር። እናቷንም ያደረገችው ነገር ከአቅሟ በላይ ሆንና በጣም ባይለኛው ማልቀስ ቻለች። በዚህም በጣም ብዙ ፓስታዎችን ማግኘት ቻለች። ፊልሙም በዚህ ይጠናቀቃል።